ሰላም እንዴት ናችሁ! ይህን ምስክርነት ሳታዳምጡ እንዳታልፉ። አሰሬን በቢላ ልወጋበት የነበረውን ጊዜ ነው የምነግራችሁ። ምስክርነቱ ደግሞ ስለ መስቀሉ ነው። መስቀል ደርሷል አሁን ብናገረው ብዙዎቻቸው ሊማሩበት ይችላሉ። ከኔ ግን የሚጎልም የሚቀነስበት ነገር የለም ብዬ ስላሰብኩኝ ለመናገር ወሰንሁኝ። እስከ መጨረሻው ድረስ አዳምጡኝ። ይህ ከተፈጠረ ሁለት አመት ሆኖታል። ጆርዳን እያለሁ ነው። ከአሰር ጋር በፍጹም አንስማማም ነበረ። አልተጣላም ብንባል በሳምንት አንዴ እንጣላለን፣ ካልሆነ በየቀኑ ከራቀ ደግሞ በሳምንት አንዴ ኮፒ ሊንክ ሼር ድዊት ሪፖስት በማድረግ ይህ ቪዲዮ ለብዙሃኑ እንዲደርስ እንድትራዱ በትትና እጠይቃለሁ። እንግዲህ ወንድማችን ባሮክ አሁን ድረስ በእስር ላይ ይገኛል። ኦርቶዶክሳውያን ክርስቲያኖች ድምፅ ልንሆነው ይገባል። ትንሽ ችላ ማለት እየታየ ስለሆነ ነው። ይሄ ነገር እንዳይሸፈን ዛሬም ለወንድማችን ድምፅ እንድንሆነው። ሰላም ሰላም፣ ወደ ቤተሰቦች እንዲሆናላችሁ ከላውራ ለመስቀሉ በሰላም ደረሳቸው ባሉ የሰላም የፍቅር የአንድነት የሆንልን እንግዲህ ዛሬ አንዴ ወሳኝ የሆኑት ቪዲዮ ላችሁ መጥቻለሁ። እስከ መጨረሻ ከቪዲዮ ጋር መልካም ቆይታ። ሰላም እንዴት ናችሁ? ይህን ምስክርነት ሳታዳምጡ እንዳታልፉ። አሰሬን በቢላ ልወጋበት የነበረውን ጊዜ ነው የምነግራችሁ። ምስክርነቱ ደግሞ ስለ መስቀሉ ነው። መስቀል ደርሷል አሁን ብናገረው ብዙዎቻቸው ሊማሩበት ይችላሉ። ከኔ ግን የሚጎልም የሚቀነስበት ነገር የለም ብዬ ስላሰብኩኝ ለመናገር ወሰንሁኝ። እስከ መጨረሻው ድረስ አዳምጡኝ። ይህ ከተፈጠረ ሁለት ዓመት ሆኖታል። ጆርዳን እያለሁ ነው። ከአሰር ጋር በፍጹም አንስማማም ነበረ። አልተጣላም ብንባል በሳምንት አንዴ እንጣላለን፣ ካልሆነ በየቀኑ ከራቀ ደግሞ በሳምንት አንዴ በጣም ነው የምንጣለው። ውሃ ቀጠነ ብላ የምትጣላ ማዳም ነበረችኝ ማለት ነው። እና ሁል ጊዜ ተጣልተን ከዛ መጣ ደግሞ ይቅርታ። እኔ እኮ ጥሩ መደም አይደለሁም ስትል ትነግረኛለች፣ ታቅፈኛለች፣ ትስመኛለች። ከዛ በኋላ እኔም እረሳውና ስቃለሁ። ገና ይቅርታ ሳጠይቀኝ ራሱ ስቃለሁ። በጣም ሳቂ ያሸንፈኛል ማለት ነው። እና አንድ ጊዜ ግን በጣም መረረኝ። በቃ ምንድን ነው ሁሌ ይቅርታ ይቅርታ፣ ራሱ ዋጋ አጣ ማለት ነው። ከዛ በጣም መረረኝና አንዴ በጣም ደክሞኛል። ማታ ላይ ነው ማለት ነው ማታ ነው። እኔ በጣም ደክሞኛል። አንዳንዴ ደክማችሁ እግራችሁ የሚዝልባችሁ ጊዜ የለም? ልክ እንደዛ በቃ መኝታ ብቻ የሚታያችሁ እንደዛ ነው። ደክሞኛል እና ጣራ ላይ ነው ልብስ ያሰጣሁት። ከጣራ ሂጄ ልብስ እያስገባሁ ጠራችኝ አንዴ ማለት ነው። አንዴ ስጠራኝ አቤት አልኋት። ሁለተኛ ጠራችኝ፣ ፈጣሪ ትዕግስቱን ስጠይ ብዬ አሁንም አቤት አልኋት። ሶስተኛ ስጠራኝ በጣም ተናደርሁና ከላስ ብዬ ጮሁባት ማለት ነው። ሳታስቡት የሚወጣ ነገር የለም እንደዛ ነው እና በጣም ንዴት ውስጥ ስለነበርኩ በጣም ስለደከመኝ፣ ከላስ ብዬ ጮሁባት ማለት ነው። ያኔ እሷ በጣም ተናደደች። ለምንድን ነው የምትጮህ ስትለኝ፣ ለምን ሶስት ጠራሽኛ፣ ቤት አልኮች፣ ጠራሽኛ፣ ቤት አልኮች፣ ልብስ እያስገባሁ ነው። ለምን ይሄን ታያል ጊዜ ትጠረኛለች ስላት፣ እኔ እኮ የጠራዎች አለችኝ። አንዴ ብቻ ነው አለችኝ ማለት ነው። እኔ በስነስርዓት ሶስቴ ነው የተጠራሁት። እሷ ደግሞ አንዴ ብቻ ነው የጠራዎች አለችኝ። ከዛ ዝም አልኳት። እሷ ግን አለቀኝ አለች ማለት ነው። ትሳደባለች፣ ትሳደባለች ኪችን ውስጥ ነኝ እኔ ጋር ቁማ በቃ ስራ ልሰራ ስልም አላሰራለች። ዕቃ የሚታጠብ ነበር፣ ታጥብ ስልም አላሳጥባለች ማለት ነው። ፊት ለፊቷ እንደዚህ አርጋ ይዛ ትሰድበኝ ጀመረ። እኔም ማምላት አለሁ፣ ተይኝ፣ በጣም ደክሞኛ ተይኝ አልኳት ማለት ነው። እሷ ግን ልትሆኝ አልቻለችም ከዛ ጭራሽ ለመማታት ሞከረች መማታት ስላችሁ የሆነ አትደፍርም ለመማታት ግን እንደዚህ መቦጫጨር ምናምን ነገር አለ አይደል እንደዚህ በቃ በጣም ተናደ ስለጮሁባት መቦጫጨር ስትጀምር ሁለት እጇን እንደዚህ ያዝኩና ፊት ለፊት እንደዚህ አርጌ ሁለት እጇን ያዝኳት ማለት ነው በሁለት እጄ ሁለት እጇን እንዲ ያመጣውና ያዝኳት ማለት ነው ስይዛት ይዣት ቆምሁና ማማ አልኳት ተይኝ እኔ በጣም ስለደከመኝ ተይኝ እባክሽ ተይኝ አልኳት ማለት ነው እያለቀስኩ ነው ከዛ በኋላ ስላት በጣም ተናደደች። እንዴት እጅን ትይዥኛለሽ? ልትመቺ ነው ልትመቺ ነው ወይ ያለች እና ቢላ ይዛ መጣች ማለት ነው። ቢላ ይዛ መጣች እና በሁለት እጂ እንደዚህ አድርጋ አስጨበጠችኝ ማለት ነው። አስጨበጠችኝ እና ወደ እሷ ትገፋው ጀመር፣ ውጊኝ እያለች በያ ውጊኝ ውጊኝ እያለች ወደ እሷ ትገፋው ጀመር። እኔ ደግሞ ከሰዎች ጋር ስጣላ አይደለም ለምዘረረው ዱላ፣ ለምናገረው ቃላት በራሱ እጠነቀቃለሁ። ቃላት ምን ያህል እንደሚሰብረው አቃሉ ዝምታ ነው የምመርጠውና፣ እሷ ግን ትገፋው ጀመር እኔም ከእጇ ላይ መነጨኩና ግርግዳ ላይ ወረወርሁት ማለት ነው። ግርግዳ ላይ ወረወርኩት እና ልብስ የምቀይረው እታች ዕቃ ቤት አለ፣ እዛ ነው። ወደታች እጄ ልብሴን ቀይሬ በጣም አልቅሼ አልቅሼ ንዴቴን ምን ላይ የተወጣሁት? ስልኬ ላይ። ስልኬን ግርግዳ ላይ አጣበቅኩት እና በሶስት ቀኑ ነው በነገራችን ላይ ስልኬን ያነሳሁት። እና በጣም ነበር እሳት እሳት ነው የሆንኩት። በቃ በዛ ቢላ እኔን ብትወጋኝ ደም ሁሉም የሚወጣኝ አይመስለኝም፣ ከንዴቴ ብዛት ማለት ነው። ከዛ ስልኬን ወረወርሁት፣ ልብስ ቀያየርኩ፣ ምናምን ና ወደ ላይ ለመተኛ ሄድ። እጅግ በጣም እያለቀስኩ ነው። ከዛ በኋላ መጣች ና ልክ እንደድሮ ማለት ነው። በጣም ይቅርታ እኔ ቁጥሩ ማዳም አይደለሁም ማለች ማለት ነው። ተነሽና ምግቢ፣ ነገ ጾምነሽ። ሃይማኖቴን ታከብረልኛለች። ነገ ጾምነሽ፣ ተነሽና ምግቢ። የሚገርማችሁ ምግብ እኔ ካልሰጠውሽ እንዳትበይ የሚል ትእዛዝ አላት። ያንን ጥሼ አሸንፌ ነው እራሴ አንስቼ የምበላው ማለት ነው። የለመዱ ሲሄድ ራሴ አንስቼ መብላት ጀመርኩኝ። ምግብ አይናቸው ላይ የበቀለ እስኪመስል ድረስ በጣም ገብጋባ ናቸው። ያን ቀን ተነሽና ብያለችኝ። በጣም ተናድጃለሁ፣ እሳት ሆኛለሁ። እንደ እንደማልበላ ታውቃለች። አውቃ ነገሩን ለማጋጋት ነው። ገብታችሁ አለ አይደለም እኔ ደግሞ ልህ ውስጥ ነኝ። በዛ ሰዓት በጣም ደንዝዣለሁ። ወጠሽ እልም ብለሽ ጥፊ ጥፊ የሚል ስሜት፣ ሂጂ ሂጂ ሂጂ፣ ውጪ ውጪ ውጪ የሚል ስሜት ነው ውስጥ የሚሰማኝ ማለት ነው። ግን ከዛ ደግሞ ምን አሰብኩኝ እንዲህ ወጥቼ ሂጂ መደፈር አለ ብዙ ነገር አለ ብዬ እንደገና ያንን ስሜት ተቆጣጠር ነው እዛ ጋር ቁጭ ያልኩት ማለት ነው። በጣም ከባድ ነው። አሁን ስሜቱን ስገልጽላችሁ ምናምን ብዙ ላይ መሰጥ ይችላል። ግን በዛ ሰዓት እሳት ነበረ ማለት ነው። ከዛ በኋላ ብያለችኝ፣ አልበላም አልኳት። ሄጂ ብያለችኝ፣ አልበላም አልኳት። ከዛ በኋላ እንግዲያውስ እንትን አተኝም አለችኝ። ይቅርታ አድርጊልኝ ብያለችኝ፣ አልበላም። እኔ እኮ እናትሽ ነኝ አለችኝ። አንቺ እናቴ አይደለሽም ማዳሜ ነሽ። ከዛ በኋላ እኔ እናትሽ ነኝ። አንቺ እናቴ አይደለሽም። እናቴ እንዳንቺ አይደለችም። ግብቶች አላደል እናቴ እንዳንቺ አይደለችም። አንቺ ማዳምና ማዳም ብቻ ነች አሰር ብቻ ነች አልኳት። ከዛ ስሏት እጅግ በጣም ያኔ በጣም ተናደደች። አንቺ አተኝም ማለችኝ እና ጎትታ ከሚታይ አነሳችኝ ማለት ነው አነሳችኝ ቆምሁኝ አተኝም ማለችኝ። እሺ ይሄ አንቺ ቤት ነው አተኝም ካልሽኝ አልተኛም አልኳት። እሷም እጅ በደረ ታርጋ ቆመች፣ እኔም እጅ በደረ ታርጌ ፊት ለፊት እንደዚህ ተፋጠን ቆምነ ማለት ነው ከዛ ቆምነና እጅ ቢና ተኝት ለኛሽ እኔም አልበላም። ግትር የሆነ ነገር ግትር አድርጎኛል አድርቆኛል ማለት ነው። ከዛ አልበላም አልኳት። እንደዚህ ቆምነ ቆመን ለረጅም ደቂቃ ቆምንና፣ ምን አይነት ሀሳብ መጣላት፣ መስቀሌን አየች እና አንቺ አለችኝ እምነት አለሽ አለችኝ፣ ይሄ መስቀል አለሽ አለችኝ። ይሄ ካለሽ ይቅርታ ስትጠየቂ ይቅርት ማለት አለብሽ አለችኝ። በዛ ሰዓት በጣም ንዴት ውስጥ ነኝ እና ማህተቤን እንደዚህ በጠስኩት፣ ማለት እንደዚህ በጠስኩት እጇ ላይ ወስጄ ቁጭ አረኩት ቁጭ አረኩትና፣ ስሚኝ አልኳት፣ ይህ መስቀል አልኳት፣ ይህ እምነቴ ያለው እዚህ ልብ ውስጥ ነው እንጂ እዚህ መስቀል ላይ አይደለም አልሁና እጇ ላይ ያስቀመጥኩላት ማለት ነው። ከዛ ካስቀመጥኩላት በኋላ የመጨረሻ ተስፋ ቆረጠችና እጅ ላይ መልስ አስቀመጠችውና ሄደች ማለት ነው። ከዛ ከሄደች በኋላ እኔ በጣም እያለቀስኩኝ ተኛሁኝ ማለት ነው። ልክ ስተኛ መሀተቤን መበጠሴ በጣም ቆጨኝ እና ቅዱስ ሚካኤል የምትል መስቀል ነች ያኔ። ከዛ ስወጣ ለዛ እናቷ ቤት ለምትሰራዋ ሰጥቻት ነው እንጂ በጣም መወዳት መስቀል ቅዱስ ሚካኤል የምትል ግን ይህች ነው የምታክል ና መበጠሴ ስለቆጨኝ እንደዚያ አድርጌ አት ጣቴ ላይ እንደዚያ አድርጌ አት ተኛው ማለት ነው። እንዳላስረው ገና ክርፈትዬ ነው ማስለው እና ማስረው እና ከዛ እንደዚያ አድርጌ አት ተኛሁ ከዛ በኋላ ልክ ስተኛ ሁል ጊዜ እየመጣም ያስቸግረኛለ። ሰይጣን ነው የሚመስለኝ። ሁል ጊዜ እንደዚህ የኋል እንዲታስሮ መጽሐፍ ቅዱሱ እዛ ቤት ስላለ ብቻ በጣም ይቃጠላል። በጣም ሁል ጊዜ ማለት ነው መጽሐፍ ቅዱሱ ስላለ ብቻ ሁሌ ይለፈልፋል እና ሁሌ ታስሮ ነው የማየው። ያን ቀን ግን እስራቱ ተፈቱ። በጣም እየሳቀ ወደ እኔ መጣ ማለት ነው። ከትከት ብሎ እየሳቀ ወደ እኔ መጣ። በዛ ሰዓት ምን መስሎ ነው የሚታይ? ሰይጣን እንደሆነ በጻይም ሰው ነው ግን ሰይጣን ሆኖ ነው የሚታይ። ሰይጣን ነው የሚመስለኝ በልቤ። እና ከትከት ብሎ እየሳቀ መጣ ና ከእኔ ላይ እንዲተጠጋ። እኔ ደግሞ እጅግ በጣም ሰዓት በሆነ ንዴት ሁኜ የእሱ ንዴት ወደ እኔ ዞሮ ማለት ነው እንደዚህ እመለከተዋለሁ። ከዛ በፍጥጥ ብዬ ስመለከተው አየሻ አለኝ፣ በጣም ሀሴት አድርጎ ማለት ነው። ቢያንስ ማህተብሽን አስበጠስኩሻ አለኝ ማለት ነው። ያኔ እኔ በጣም በእልህና በንዴት ሁኜ መስቀልን እንደዚያ አርጓቸዋል አርጋለሁ በውኔ በህልሜም እንደዚሁ እንደሆነች ነች እና አውለዋለሁ ጥርሴን ነክሼ ነው ማወረው አዎ መሀተቤን አስበጥሰኸኛል ግን በልብ ያለውን እምነት ማን ይወስድብኛል ብዬ ስለው በጣም ይናደዳል ወደ ድሮ ንዴቱ ይመለስ ና እሱንማ አዎ ይለኛል ያኔ እሱንማ አዎ ሲለኝ ይችን መስቀል ግንባሩ ላይ እንደዚያ አርጌ ሲይዘው ጩሆ ወደቀ ማለት ነው። ገባችሁ? ጩሆ ወደቀ። ሁሌ ታስሮ ሁሌ ታስሮ ሲለፈልፍ ሲጮህ ሲቃጠል ሲናደድ ነበር ማየ። ያን ቀን ግን እንደዛ ተፈቷ አየሁት። ከዛ ስነቃ በጣም ነው የደነገጥኩት። ለምን ብትሉኝ እኔ እዛ ጋር ህይወቴ ሊያበቃ ነበረ። እሷ አንዴ ብቻ ኔ ጠራውሻለችኝ እኔ ግን ሶስትኔ ተጠራሁት ቪላ ቀበላት እሷን ቪላ በቪላ በዛ ንዴት ብስጭት ውስጥ ሁኜ በቪላ ውግቻት ቢሆን እኔ እስር ቤት ነበር የምበሰብሰው። እሱ ሰይጣን እኔን ሲፈትነኝ እግዚአብሔር ደግሞ የመስቀሉን ፍቅር አስተማረኝ። አሁን አንገቴ ካልተበጠሰ ማህተቢያ ትበጠስም። ገብታችኋል። በዛ ሰዓት ግን ማህተብ ማድረግ አለማድረግ አውልቅ አላቅም። ግን አረብ ሀገር ከች ማህተብሽን ትበጥሻለሽ ይሉኛል በጣም ብዙ ሰዎች። እና ሲሉኝ እምነት እኮ በልብ ነው መስቀል ላይ አይደለም ያለው። ሃይማኖት በልብ እንጂ በመስቀል ላይ አንገት ስላሰርሽ ምናምን አይደለም ብዬ የምከራከር ሴት ነበር ሁኝ ማለት ነው። ያንን ሰይጣን ተገብረው ገብቷችኋል ኋል አይደለ? ሲተገብረው በእኔ ድክመት ገብቶ ሲተገብረው እግዚአብሔር ምን አደረገ? የመስቀሉን ፍቅር አስተማረኝ። ብዙዎቻችሁ ሰርግ ስትሄዱ ስታገቡ የሆነ ቦታ ስትሄዱ ብቻ ማህተባችሁን አውልቃችሁ የምትሄዱ ሰዎች አስቡበት። በእውነት እኔ ከዛ በኋላ አንገቴ ካልተበጠሰች ማህተቤን አልበጥስም። ኮፒሊንግ፣ ሼር፣ ዱዌት፣ ሪፖስት በማድረግ ይህ ቪዲዮ ለብዙሀኑ እንዲደርስ እንድትራዱ በትህትና እጠይቃለሁ። እንግዲህ ወንድማችን ባሮክ አሁን ድረስ በእስር ላይ ይገኛል። ኦርቶዶክሳውያን ክርስቲያኖች ድምፅ ልንሆነው ይገባል። ትንሽ ችላ ማለት እየታየ ስለሆነ ነው። ይሄ ነገር እንዳይሸፈን ዛሬም ለወንድማችን ድምፅ እንድንሆነው በትህትና ጠይቃለው። ሌላው እንግዲህ አንዲት ሴት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱሳን ስላትን በመቅደድ ብዙ ሰዎችን አስቆጥታለች። እንግዲህ እቺ ሴት ለፍርድ እንድትቀርብ ደጋግመን ብንጠይቅ መልስ ልናገኝ አልቻልም። እንግዲህ አሁንስ እቺ ሴት ላይ ምንም አይነት መንግስት ምንም አይነት ፍርድን እንዳልፈረደ የተመለከቱ ሰዎች አሁን ላይ ደግሞ በመነሳት የተለያዩ ቅዱሳን ስላትን በመቅደድ ብዙ ኦርቶዶክሳውያንን እያስቆጡ ይገኛል። ይሄ ደግሞ አግባብ አይደለም። ስለዚህ መንግስት ይህንን ድርጊት አቅልሎ እንዳያየው እንጠይቃለን። እንዲህ በሚያደርጉ ግለሰቦች ላይ አስቸኳይ ፍርድ እንዲፈርድ፣ ቅጣትን እንዲያስተላልፍ አሁንም ድምፃችንን ከፍ አድርገን እናሰማለን። ስለዚህ ኦርቶዶክሳውያን ክርስቲያኖች በሙሉ ሁላችንም በአንድ ድምፅ ሆነን እንዲህ አይነት ክፉ ድርጊት የሚያደርጉ ሰዎች ለፍርድ እንዲቀርቡ ጥያቄ ማንሳት ይገባል። እንዲህ ደግሞ በኃጢአት በክፋት የሚመላለሱ ሰዎች ንስሐ ገብተው ወደ ቤተ ክርስቲያን እንዲመለሱ ሁላችንም ወደ እግዚአብሔር እንጸልያለን። ለእነርሱም ቢሆን ክፉ የሚያደርጉ ሰዎችም ቢሆን እንጸልያለን። ስለዚህ አደራ፣ ይህንን ቪዲዮ ሼር በማድረግ እባካችሁን ድምፅ እንድናሰማ በትህትና እጠይቃለሁ።